የጅማ ከተማን ምቹ ጽዱና ማራኪ ለማድረግ የወንዝ ዳርቻ የልማት ስራዎች፣ የመዝናኛ ፓርኮች እና ሌሎች የከተማዋን ደረጃ የሚያሳድጉ ስራዎች እየተከናወኑ ይገኛሉ። ከተማዋን በመካከል ከፍሎ የሚያልፈው የአዊት ወንዝ ዳርቻ ልማት የጅማን መልክ ለመቀየር በግንባር ቀደምነት ከተቀመጡ ፕሮጀክቶች መካከል የሚጠቀስ ነው። ይህንን ጨምሮ በከተማዋ የተለያዩ አካባቢዎች ተንቀሳቅሰው እነዚህን ስራዎች የተመለከቱ የፖለቲካ ፓርቲ አመራሮችም የከተማዋን ለውጥ ይናገራሉ። ጅማን ከተማ ድሮ ማቃትና አሁን ይሄ ኮሪደር ልማቱ ከተሰራ በኋላ ሳያት በጣም በጣም በሚያስገርም ሁኔታ ነው የተለወጠው። ቅድም መነሻ ላይ ያየነው የአዌቶ ወንዝ እኔ ስመጣ በጣም በቆሻሻ የታጠረ ለማየትም፣ ለማለፍም ለመተላለፍም እንደተባለውም ክረምት ክረምት እየሞላ ሰውንም ቤቱንም ሀብት ንብረትንም ሲያወድም የነበረ አካባቢ ነው። አሁን ተቀይሮ ሌላ ነው የሚመስለው። ይሄ በጣም ነው እየገረመ እጅግ በጣም ደስ ብሎኛል። ታየው ነገሮች ሁሉ በትይታ በነው ትይታ። በጣም ደስ ይላል። ደስ የሚያሰኝ ነገር ነው። ለምን እዚህ ያየነው በጅማ ከተማ ባጅፋር ደግሞ የታየነው ሁሉ የተሰራ ነገሮች ሁሉ በኮሪደር ደረጃ ያለው በጣም የሚያመሰገን ነው። በውስጤ ደስ የሚያሰኝ ነው። ውብና ጽዱ አካባቢ መፍጠር ስራው ከተማዋን እንግዶች ለመዝናኛና ለመጎብኘት የሚመርጧት ከዚያም ባለፈ ለሌሎች ከተሞች ተምሳሌት እንድትሆን ያደርጋታል የሚል ሀሳብም አላቸው ወደፊት ለተውልዶ ለተወልዶ ለዚህ ከተማ ማለት ለዚህ ህዝብ ለ